እግዚአብሔር አምላክ ያስጨነቃችሁን ያስጨንቀዋል። ያሳደዳችሁን ያሳደዋል። ይገርማቸዋል። አንድ ጊዜ ፖሊስ ጋር ሄዳችሁ ቃላችሁን ከሰጣችሁ በኋላ አቃቢ ጉዳዩ ከያዘው በኋላ እናንተ ብተውትም አቃቢ ጉዳዩ አይተወውም። ወንጀል ከተፈጸመ ወይም አንዳች የሆነ ነገር ካቀረባችሁ በኋላ አቃቢ ጉዳዩን ይከታተለዋል። ትቸዋለሁ ብለምትልም እንዲህ በቀላሉ የምትወበት ምንም ጉዳይ ሲጀመር፣ በተለይ ወንጀል ከሆነማ ጉዳዩን ራሱ ይዘው አቃቢ ጉ ነው። አንተ ብተወም ባተወም ወንጀል ከተፈጸመ መንግሥት አይተወም። ይገርማቸዋል። አንድ ጊዜ ከጸለያችሁ በእናንተ ሕይወት ላይ አጋንንት የጨለመው ዓለም ያደረገባችሁ ነገር እግዚአብሔር አይተውም። ይገርማቸዋል። አንዴ ብቻ አቤት ማለት ነው ከእናንተ የሚጠበቀው ቃላችሁን ማሰማት በፊቱ መንበርከክ፣ ቃላችሁን ማሰማት ነው የሚጠበቀው። የዛን ጊዜ እንደዚህ ይሆናል፤ ያሳደዳችሁን ያሳደዋል፣ ያስጨንቃችሁን ያስጨንቀዋል። ወይኔ ወይኔ ወይኔ ወይኔ ወይኔ የገባው ሰው ቢኖር፣ ይሄ ጉዳይ ሲገባኝ ደስ አለኝ፣ ቆምኩኝ፣ ቤቴ ተንጎራደድኩኝ፣ እንደዚህ ብዬ ለካ ይገርማችኋል። ከብዙ ጊዜ በፊት የተውኳቸውን እግዚአብሔር አልተዋቸው፣ እኔን አስጨንቀው የተውኳቸውን እግዚአብሔር አልተዋቸው፣ እኔን አሳደው የተውኳቸውን እግዚአብሔር አይተዋቸው። እግዚአብሔር አሳዶ ይመታቸዋል። የገቡበት ገብቶ ይመታቸዋል። የሚመለስ ጸሎት

ሳትጸልዩ በፊት ደንግጣችሁ ከነበረ ከጸለያችሁም በኋላ ከደነገጣችሁ ጸሎቱ አይመለስም። ከሳትጸልዩ በፊት ከፈራችሁ ከጸለያችሁ በኋላ ከፈራችሁ ጸሎቱ አይመለስም። ይገርማችሁ፣ ጸሎቱ የሚመለሰው ከጸለያችሁ በኋላ የሚመለስ ጸሎት እረፍት ያለበት ጸሎት ነው። እግዚአብሔር እንደሚመልስላችሁ እርግጠኛ ሆናችሁ ከጸለያችሁ በኋላ፣ ኖ ሞር ጭንቀት፣ ኖ ሞር ፍርሃት፣ ኖ ሞር ግራ መጋባት፣ ኖ ሞር ስጋት። ምክንያቱም አንድ ጊዜ ጸልያችኋል። ጉዳዩን እግዚአብሔር ይዞታል። በቅርብ ቀን በሮች ይከፈታሉ ያሳለፉ ሰዎች በመጸለይና ባለመጸለይ መካከል ልዩነት ሊኖር ይገባል። ዋናው ጉዳይ መመለሱና አለመመለሱ አይደለም። የጠየቅከው ጥያቄ ያቀረብከው ጥያቄ መመለሱና አለመመለሱ አይደለም ዋናው ጉዳይ። ዋናው ጉዳይ መሰማትህ ነው። ይገርማል። መንግስት መስሪያ ቤት ዋናው ጉዳይ ማመልከቻ ማስገባትና ጉዳዩን የሚመለከተው የመንግስት ባለስልጣን ከሰማ ዋናው ጉዳይ መመለሱና አለመመለሱ ሳይሆን መሰማትህ ነው። ለሚመለከተው አካል ካሰማ በኋላ በመሰረቱ የሚመለስ ጸሎት የጸለየው ሰውዬ ከጸለየ በኋላ ከመጸለየው በፊት የነበረው ስሜት ከጸለየ በኋላ ከሱ ጋር አይኖርም። እንዴት ብለካልከኝ? ሀና ስትጸልይ እየጸለየች በነበረችበት ጊዜ ሳካራም ትመስላለች። ስትጸልይ ኤሊ ብዙ ነገር ብሏታል። የእግዚአብሔር ቃል ግን ሲናገር እንደዚህ ይላል። ሳሙኤል ሳይመጣ በፊት ሃናም ከዛ ጊዜ በኋላ ችግርተኛ መስላ አልታየች በቃ በቃ ሰው እውነተኛ ጸሎት ከጸልየ ከጸሎቱ በኋላ መልሱ መጣ፣ መልሱ አልመጣ፣ መልሱ ቆየ፣ መልሱ ፈጠነ የሚለው ጉዳይ አለማተር የሚያደርገው እንደተሰማ እርግጠኛ የሆነ ሰው እግዚአብሔር እንደሰማው እርግጠኛ የሆነ ሰው እግዚአብሔር እንዳየው እርግጠኛ የሆነ ሰው እግዚአብሔር ከሰማው በኋላ እግዚአብሔር ካየው በኋላ እንደ ቀድሞ አይጨነቅም። እነዚህ እግዚአብሔር ጀምሮ አንደኛ ሳሙኤል መጽሐፍ ሃና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር፣ እሷን በልቧ ስትጸልይ ስለነበር ስካሩ አይንቀሳቀስ እንጂ ድምፁ አይሰማም ነበር ኤሊም እንደ ሰከረች አድርጎ ቆጠራት እርሱም ስካሩ የማይለቀሽ እስከ መቼ ድረስ ነው የወይን ጠጅሽን ከአንቺ አስወግጅ ያላት እናም እንዲህ ብላ መለሰችለት ጌታዬ ሆይ ሰክሬ አይደለም እኔ በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም ይህንን ያህል ጊዜ የጸለይኩት ከባድ ከሆነው ጭንቀቴና ሀዘኔ የተነሳ ስለሆነ ከአገልጋይ እንደ ምናምንቴ ሴት አትቆጠረኝ። ይህች ሴት ከባድ የሆነ ጭንቀት፣ ከባድ የሆነ ሐዘን ነበረባት። ይገርማቸዋል። መልስ ሳታገኝ ይህች ሴት ከነበረባት ጭንቀትና ከነበረባት ሐዘን እንዴት እንደተፋታች ሲናገር ኤሊም፣ በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥሽ ሲል መለሰላት። እርሷም አገልጋይ በፊት ሞገስ ታገኛለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም።

ጸልዮም ይሰጋል ሳይጸልይም ይሰጋል አልቅሶ እግዚአብሔር ሊያሳምን ሁሉ ይሞክራል እግዚአብሔር እንዲራራለት ብሎ እንደዚህ ስማ ሰው ስታለቅስ ይራራልህ ኔቸሩ ስለሆነ እግዚአብሔር ግን ይገርማል በባህሪው አልቅሰ እንዲራራለት አታረጎ የሚመለስ ጸሎት ሶስተኛው አምኖ መጸለይ አለበት ችሎታችንን ዕውቀታችንን ገንዘባችንን ዘመዳችንን ሳይሆን አምላካችንን ታምነን የምንጸልየው ጸሎት የሚመለስ ጸሎት ነው። ብዙ ሰዎች አምነው አይደለም የሚጸልዩት፣ ጸልዮ ነው የሚያምኑት። አምኖ በመጸለይና ጸልዮ በማመን መካከል ልዩነት አለ። ጸልየው የሚያምኑ ሰዎች የሚያምኑት ጸሎታቸውን እንጂ እግዚአብሔርን አይደለም። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያየው። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን ማለት ነው። እግዚአብሔር ሊሰማኝ ፍቅር አለ። እርግጠኛ ነኝ፣ እንደሚወደኝ ይሰማኛል። የኔ አባት ያገጠኛል፣ የኔ ጌታ እንኳን አይደለም ንግግሬ፣ ዝምታዬ መዝሙር ነው ለሱ። አምኖ መጸለይ የሚመለስ ጸሎት መርህ ነው፤ ጸልዮ ማመን አይደለም። በቃ እንጸልያለን፣ እንጸልያለን ብላችሁ ጸልዩ፣ ችግር የለውም። ግን የምነግራችሁ ነገር ጸልያችሁ ማመን ሳይሆን፣ ትክክለኛው የጸሎት አቅጣጫ አምናችሁ መጸለይ ነው። እግዚአብሔር አምላክ የተዘጋውን ነገራችሁ እንደሚከፍት፣ የተበላሸውን ነገራችሁ እንደሚያስተካክል፣ የወደቀውን ነገራችሁ እንደሚያነሳ አምናችሁ ነው መጸለይ ያለባችሁ። በእርግጥ አሁን ብዙ ሰው እሱ መጸለይ አይፈልግም፣ እኛን እንድንጸልይለት ይፈልገው እኛ እንድንጸልይለት እሱ እንዲነግድ ነው የሚፈልገው። በቃ እኛ እንድንጸልይለት ነው የሚፈልገው፣ እሱ ኤረትራከር እንዲገዛ፣ ባንክ እንዲገዛ፣ ታንክ እንዲገዛ፣ እኛስ በቃ እዚህ ወጥረን እንድንጸልይለት ነው የሚፈልገው። በቃ እሱስ በአንዳንድ ነገር በገንዘብ ይረዳናል እየመጣ ግን እምነግራችሁ ነገር ምንድን ነው በመጀመሪያ ደረጃ እግዚአብሔርን ለመምሰል ራስን አስለምድ ይላል መጽሐፍ። እኔ ዳምፔል አንስቼ አንተ ቅርጽ አታወጣም። እኔ ፑሻፕ ሰርቼ እኔ ሮጬ ጂም ሰርቼ አንተ ቦርጭ አይቀንስም። አለቅ እኔ የማነበው ቃል በመጀመሪያ ደረጃ የሚጠቅመው እኔ ነው፣ የእኔን ህይወት ነው የሚሰራው። ከዛ በመንፈስ ቅዱስ አማካኝነት እርስ በእርሳችን ጸጋ እንካፈላለን እንጂ አንተ ራስ ሰልፍ ኤክሰርሳይዝ ያስፈልጋል። ዩ ሀፍ ቱ ፕሬ፣ መጸለይ አለብን። ደግሞ ጸሎት ቦታ፣ ሁኔታ ጊዜ አይወስነውም። ምክንያቱም አምላካችሁ ቦታም ሁኔታም ጊዜም ስለማይወስነው ዌር ኤቨር የትም ሆነ መጸለይ ትችላለህ። ታክሲ ውስጥ ሆነ ሳይሻገር ወራጃለሁ ብለህ ውልቅ አሚንል መስሪያ ቤት ሁሉ ሆነ ያታ ካቻቴላማ ላ ወደዛኛው ቢሮ ወረቀት እየወሰድክ ቴና ካቻታ መፍዙዝ እዛ ተሽከርካሪ ወንበር ላይ ቁጭ ብሎ ስታየው ል የትም ሆነ መጸለይ ትችላለህ። ፕሌን ላይ ሆነ መጸለት ይችላል። መሬት ላይ ሆነ፣ መኪና ላይ ሆነ፣ ቢሮ ሆነ፣ የፈለክበት ቦታ ሆነ መጸለት ይችላል። ምክንያቱም አምላክ እግዚአብሔር በሁኔታ አይወሰንም፣ በጊዜ አይወሰንም፣ በቦታ አይወሰንም። ቆመ መጸለት ይችላል፣ ተንበርከከ ብቻ ነው። አሁን ታክሲ ስትጠብቅ እንዴት እንዴት ይሰራታል እንዴት እንዴት አባቶ ነው የሚያረጋት ምናምን ከምትይ እዛ በቆምሽበት ማታ ካቻታ እይ አቲና ማቶ እዚህ አካባቢ ይሄ መፍዙዝ የተመታ ይሁን አንዳንድ ይሄ የቡዳ መንፈስ ወካው ብሎ ሲወድቅ፣ ድሱሰው እንዴት ነው? አርባ ደቂቃ ታክሲ ስጠብቅ ቁጭ ብሎ የሚቆመው እኔኮ መኪና እየነዳወኝ በመሀከል ቀና ብዬ እንደዚህ አመሰግናሉ የኔ ጌታ እግዚአብሔር፣ ምስክሬን ስል ጉዙ ነገር እንኳ እንደሚሰማኝ አምናት፣ ይኸው እግዚአብሔር ምስክሬን ጉዙ ነገር። ምክንያቱም እግዚአብሔር ሲናገር ተራሮች ቦታቸውን ይለቃሉ። ለእግዚአብሔር እነግረዋለሁ። ጌታ ቃል ሲያወጣ ተራሮች ሁሉ ከስፍራቸው ይነቃቀላሉ፣ ኮረብቶች ሁሉ ይተማመሳ። ከዚህ ቃል ከዚህ ሁድ በኋላ በሚቀጥለው ሳምንት ከፍተኛ የጸሎት መነቃቀት ያገኛቸዋል እ በደባርካቸው አሜሉ የጸሎት ሪፋይሉ ሲያ ደግሞ አምናችሁ ነው የምጸልዩት እኔ በጣም አምኜ እኔ ናቹራል ጸሎት ነው ምጸልዩ እንጂ ቅዱስ ቅዱስ ቅዱስ ብዬ በዚህ በቀኝ እጄ በዚህ ኮንዶሚኒየም ቤት አይደለም አይደለም። ቀጥታና ናቹራል እና ግልጽ ጸሎት ነው ምጸልዩ። ሲደክመኝ ደከመኝ፣ ሲያቅተኝ አቃተኝ። እወድሃለሁ የኔ ጌታ፣ ፈልጋለሁ፣ ታስፈልገኛለህ ለኔ ህይወቴ ነ ፈልጋለሁ ነው እንጂ። አንዳንድ ሰው አይታችሁት ከሆነ የሚመለስም አይመስለውም። በዛው የሚነጠቅ ነው የሚመስለው። መጸለይ ምንድነው የሚያስፈልግ? መጸለይ ደግሞ ይገርማቸዋል። የኔ ጌታ ስትጸልዩ ማለት ነው መግቢያ ይኑረው፣ ሀተታ ይኑሮ፣ መደምደሚያ ይኑሮ ጉዳይ አይደል። እንዴትም ይኑሮ፣ እንዴትም ጸልዩ ብቻ እናንተ። እሱ አስተካክሎ ይሰማቸው፣ አስተካክሎ ነው የሚሰማቸው። ጌታ ምስክር፣ ሁሌ እላለሁ። የኔ ልጅ በልጅነቱ ሥጋ ለማለት ጉዙ ነው የሚለው። ጉዙ ጉዙ ይላል፣ ሥጋ ስጡኝ ሲል ማለት ነው እና እኔና እናቱ እኔ አስተካክ እየሰማዋለ ሥጋ ማለት እንደሆነ ስትጸልዩ፣ ፎቃ ቤጠር የሌለው ነገር እንኳ ብትጸልዩ መድሃኒዓለም አስተካክሎ ነው የሚሰማቸው ሁ እንደዚህ ነው። እንዲህ ሊል ፈልጎ ነው እያለ እያስተካክለው የሚሰማችሁ ጎረቤት አይደለም እሱ። ምቀኛ ጎረቤት አይደለም አጣማው እንዲህ ይባላል ምናምን ብሎ የሚሰማችው፣ አስተካክሎ ነው የሚሰማችሁ። አሚን በል። አራተኛ የሚመለስ ጸሎት የሚመለስ ጸሎት አራተኛው ምንድን ነው? ለእኔ ለእኔ የማይል ጸሎት። በአንደኛ ሳሙኤል መጽሐፍ ምዕራፍ አስራ ሁለት ቁጥር 23 ላይ ያለውን ቃል እናነባለን። ወዳጆቼ ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። ለሌሎች ሰዎች አለመጸለይ ኃጢአት ነው። ይ ለሰዎች አለመጸለይ ኃጢአት ነው ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። አንደኛ ሳሙኤል መጽሐፍ ራፍ 12 ቁጥር 23 ላይ ስታነቡ እንደዚህ ይላል። ከዚህም በላይ እኔ ለናንተ ከመጸለይ ወደ ኋላ በማለት እግዚአብሔርን መበደል ከኔ ራቅ። ለሌሎች ሰዎች አለመጸለይ ኃጢአት ነው። ጻፉልኝ፣ ይሄን ለእናንተ ባለመጸለይ እግዚአብሔርን መበደል ከኔ ራቅ ይላል። ለካ

ቅን የሆነውን መንገድ አንደኛው ለተሳሳቱ ሰዎች ቅኑን መንገድ ማስተማር ነው። እኔ መልካሙና ቅኑን መንገድ አስተምራቸዋለሁ። ለተሳሳቱ ሰዎች መልካሙንና ቅኑን መንገድ ማስተማር ነው፣ አንደኛው ከዚህ ቃል የምትረዱት። ሁለተኛው እምቢ ካሉ መጸለይ ነው የምትማርት የተሳሳቱ ሰዎችን ዘርጥጧቸው አይደለም የሚለው እግዚአብሔር ቃል። ቅኑንና መልካሙ መንገድ አስተምሯቸው ብቻ አይደለም ጸልዩላቸው አስተምሯቸው እምቢ ካሉ ደግሞ ጸልዩላቸው ይላቸዋል። የሚመለስ ጸሎት አንደኛው ለእኔ ለእኔ ማለት የሌለበት ጸሎት። ሁል ጊዜ ሰዎች ሊጸልዩ ለእኔ ለእኔ ካሉ ይቆያል። ይገርማል። እሱ እኔ አሁን ይገርማቸዋል። ላለፈው ሰባት ዓመት ስምንት ዓመት እኔ እንዲያርግልኝ ብዬ ጸልያለሁ። ንካቸው፣ ጎብኛቸው፣ አጽናናቸው፣ ዳሳቸው፣ እርዳቸው። ምክንያቱም ሰው በብርሃን ሲሆን ቸገረኝ አደለ ቸገራቸው ነው አቃተኝ አደለ አቃታቸው ነው ለኔ ለኔ ያለበት ጸሎት ይቆያል። ስለዚህ ቶሎ እንዲመለስላችሁ ከፈለጋችሁ ለእኔ ለእኔ አትገ። አንድ ጊዜ ነው አሉ ሱፐር ማርኬት በነፃ ተለቀቀ ተከፍቶ ኢትዮጵያኖችም አሉ ብዙ ዜጎች አሉ። ከዛ አንዱ ኢትዮጵያ ያሉ ቴሌቪዥን በዚህ በኩል ይዟል፣ ፍሪጅ ይዟል፣ ሌላም ነገር በጥርሱ ይዟል፣ አንድ ሌላ ነገር በእግሩ እንደዚህ ያደርጋል፣ ያነሳ እንዲሁ ሲንከባለል የመውጫ ሰዓቱ ደርሶ ሳይወጣ ተዘጋና እዛ ውስጥ አሉት። ለእኔ ለኔ የሚሆን ጸሎት ይረዝማል። ይገርማችሁ፣ የሚመለስ ጸሎት ሁልጊዜም ለእኔ ለእኔ ማለት የለበት። አምስተኛ የሚመለስ ጸሎት ምን አይነት ጸሎት? አስታውሳለሁ እኔ አዲስ አበባ በምማርበት ጊዜ ከእኛ ቤት ጎሮ ቤት እነማማዬ ግድግዳውን ይዘው ወደ እነዛ ሰዎች ይጸልያሉ እና እኔ ብልጅ ነኝ። ይነቀል እንዲሁን እንዲሁን እያሉ ሲጸልዩ እኔ የሚመስለኝ ሰዎቹ ናቸው መንፈሱ አይመስለኝም። እኔ ልጅ ነኝ በጣም እና ማታ ይጸልያል ግድግዳው ተይዞ ሰዋተነ ሲጫጮ ልቃሉ አሉ የሉም ብዬ አብዛኛው ጸሎታችን ባይዘው የኛ ንቀላቸው ነቀላጨቁ ለራሱ ሲጸልይ ቸርነህና ምሕረትህም ለዘላለም አቤቱ፣ መሐሪ ነህ ይልና ወደ ሰው ሲድ ፍረዳ ፍረድ፣ ውረድ እንጂ ፍረድ። ዝም ትላለህ እንዴ? ቤትህ ላይ ተገለጥ እንጂ ሰይፍህን ይዘህ ከሰገባው ምዘዘው። ቢመዘው ይቀርማ ከጸላዩ ነው የሚጀምረው። እግዚአብሔር ሰይፉን ከዘገባው ካወጣ የመጀመሪያው ሲቆረጥ ካየ የሚጸልዮ ሰው። ምክንያቱም እግዚአብሔር በሥራ ጻድቅ ነው። በጣም ብዙ ሰው ጸሎት አይደለም የሚጸልዩ፣ ድግምት። እኔ ከሀዋሳ ቸርች እንደጀመርኩኝ እኮ ወደ ቢና ሆቴል ዘርግተው እኮ ነበር የሚጸልዩት። እግዚአብሔር እንደዚህ ይለኛል፣ ይነቀላሉ ይለኛል፣ ይንዲህ ይሆናሉ ይለኛል፣ እንዴዚህ ይሆናሉ ይለኛል። ምን ይላል? ይበተናሉ፣ ገለባ ናቸው ይለኛል፣ ኩይሳ አፈርናቸው ይለኛል። በቅርብ ጊዜ ይፈተናሉ ይለኝ። ይሄ ጸሎት አይደለም። የወንድሞች ቅናት በሃይማኖትኝነት ሲሸፈን ነው እንጂ ጸሎት አይደለም። እንደው ዝም ብለ ላንቃ አንተ አላቀቃለህ እንጂ ወፍ የሚነቅልም የለም ጭራሽ፣ እንደው እየተተከለ እየበዛ እየበዛ ለሌሎች መጸለይ ነው እንጂ በሌሎች ላይ መጸለይ ክርስትና አይደለም። ለሌሎች ለምህረት መጸለይ ነው። ራራላቸው፣ አግዛቸው፣ እንደው ምህረት አርግላቸው፣ አስባቸው ብሎ መጸለይ ነው እንጂ ክርስትና ፍረድባቸው፣ ውረድባቸው ልቀቅባቸው እሳትህን። ጸሎት መስሪያ ቤት ሰው ሲያስቸግራችሁ፣ ፀልዩላቸው እንጂ አጸልዩባቸው። ፋዘር አይ ታንክ ዩ። ስለዚህ አለቃዬ እንደውም ፕሮሞት እንድታደረገውና ወደ ሌላ ቦታ እድገት አግኝቶ እንዲሄድ ጸልይለታለሁ። እግዚአብሔር ሆይ በቃ እድገት አግኝቶ ይሄዳል። ትገላገላላት አሚ በል እንጂ ቅበረው። ፋዘር አይቀብሮም። ይገርምሃል። እንደውም ሰውዬው ለምልሞ ቁጭ ለምልሞ። አምስተኛ የሚመለስ ጸሎት ሐሳቡን ያገኘ ጸሎት ነው። በዮሐንስ ወንጌል መጽሐፍ ላይ ስታነቡ በጣም የሚገርማችሁ ነገር ታገኛላችሁ። ማርያም ወደ ኢየሱስ ሄደችና የወይን ጠጅ እኮ የላቸውም አለችው። ከዛ ኢየሱስ እንደዚህ አላት፣ አንቺ ሴት ከአንቺ ጋር ምናለኝ አላት። ማርያም ግን ሐሳቡን ስላገኘችው ቀጥላ እንደዚህ አለች፣ የሚላችሁን ሁሉ አድርጎ አለች። ለሚመለስ ጸሎት ዋንኛ ነጥብ ምንድን ነው ካላችሁ፣ ሐሳቡን ማግኘት። የጌታን ሐሳብ ምን እንደሆነ ካላገኛችሁ ለሚመለስ ጸሎት ትቸገራላችሁ። ሐሳቡን ማግኘት በጣም ኢምፖርታንት። አንቺ ሴት ከአንቺ ጋር ምን አለኝ ብሎ ሲላት አልደነገጠችም ማርያም። ይልቁኑ ምንድን ነው ያለችው? የሚላችሁን አድርጉ አለቻቸው። ይሄ በጣም የሚገርም ነገር ወዳጆቼ፣ በጣም የሚደንቅ ነገር ምክንያቱም ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 22 ቁጥር 28 ላይ እና በወሱም ቃል ኢየሱስም ከዚያ ወጥተው ወደ ጢሮስና ወደ ሲኖ ሲኖ ወደ አገር ሄደ። አንዲት ካናናዊ ሴት ከዚያ አካባቢ በመውጣት ወደ ኢየሱስ መጣ። ጌታ ሆይ የዳዊት ልጅ ሆይ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን ትጮአለችና አሰናብታት ብለው ጠየቁት። እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው፣ አለ። ሴትየዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ፣ አለች። እርሱ መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም፣ አላት። እርሷም አዎ ጌታ ሆይ ውሾቹም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ፣ አለችው። በዚያን ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ፣ አላት። ልጇም ከዚያ ሰዓት ጀምሮ ተፈወሰች። እቺ ሴት ይገርማቸዋል። በአራት ነገር ነው የፀለየችው። ስትጸልይ በፍቅር ነው፣ ስትፀልይ በንስሐ ነው፣ ስትፀልይ በትዕግሥት ነው ስትጸልይ በእምነት ነው የጸለየችው። የኢየሱስን ሀሳቡን አግኝተዋለች። አልደነገጠችም። የሚገርመው ነገር በቁጣ ይናገራታል። በቁጣ የልጆችን እንጀራ ለቡቹሎች፣ ለውሾች ይላታል። የዚህ ጊዜ አልደነገጠችም። እሷ በፍቅር ነው የጸለየችው። እንዴት ብላችሁ ካላችሁ በኃይለ ቃል ሲያናግራት፣ እሷ ግን በፍቅር ነው የመለሰችነት። ጌታ በኃይለ ቃል ነው ያናገራት ስታዋራው ዝም ይላታል ጌታ። እሷ ግን በፍቅር ትቀጥላለች ትመልስለታለች። በንስሐ ነው እንዴት ካላችሁ አዎ ውሻ ነኝ ማለቷ ንስሐ ነው። በእምነት ነው የጸለየችው እንደሚምር አምናን የጸለየችው። እሱ ብቻ አይደለም በትዕግሥት ነው፣ በቆየ ቁጥር ተስፋ ሳትቆርጥ ነው የጸለየችው። የጌታን ሐሳቡን አግኝተዋለች ምን ሊል እንደፈለገ አግኝተዋለች። የሚመለስ ጸሎት አንዱ መርህ የጌታን ሐሳብ ማግኘት ነው። ሐሳቡን ካላገኛችሁት በህይወታችሁ ሊያደርግ የፈለገውን የሚመለስ ጸሎት ለመጸለይ ትቸገራላችሁ። እና ስትጸልዩ በፍቅር ጸልዩ፣ በንስሐ ጸልዩ፣ በእምነት ጸልዩ፣ ደግሞ በትዕግሥት ጸልዩ። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ይሄንም በሕይወታችሁ ፕራክቲስ እንድታረጉት ነው እንጂ ሄዳችሁ እንዲሁ ሰምታችሁ እንድትተዉት አይደለም።

ተስፋ አልቆረጠች፣ እምነቷን አልጣለች። ከዛ እየሄደ እንደውም አንድ ትምህርት ነገራት የልጆችን ሲላት፣ አዎ ቡችሎችም እኮ ቢሆኑ ከጌታቸው የተራረፉ ማ ማነው ውሻ? ውሻ ማነው እኔ አላለችም። እኛስ ብንሆን ወራ ወራ የብዙ ሰው ጸሎት ከእግዚአብሔር ጋር ጠብ ነው። በፍቅር ጸልዩ፣ በጠባት ጸልዩ፣ በትግስት ጸልዩ፣ በጠባት ጸልዩ፣ በእምነት ጸልዩ፣ በጥርጣሪያ ጸልዩ። ይገርማቸዋል። እግዚአብሔር ደብቆ ነው የሚሰራው። ጓዳችሁን ማንም እንዳያወርገው ነው የሚሰራው። ሽፍን አርጎ ነው የሚሰራው። እግዚአብሔር አንድ ሰው ሲጸልይ ታውቃላችሁ፣ ኮማንድ ነው ለእግዚአብሔር፣ ትእዛዝ ነው የሚሰጠው። በቃ እና በእነዚህ ጊዜያቶች ውስጥ እንዲ እንዲከብቶ በዚህ ወጥተው እንዲ እንዲ እንዲ ዮሆና ሆና አሜን ትእዛዝ ነው ለእግዚአብሔር የሚሰጠው። ለእግዚአብሔር ትእዛዝ ሰጥተው አይሰራል። ኮማንድ አይደለም። ብትወድ ነው ጸሎት፣ ብትፈቅድ ነው ጸሎት። የመጨረሻው መታዘዝ ያለበት ጸሎት፣ ይሄ መታዘዝ ያለበት ጸሎት የሚገርም ነው። ጌታ ኢየሱስን እንደዛ ያለችው ማርያም ሄደችና ወይን ጠጅ እኮ የላቸውም አለች። አንቺ ከአንቺ ምን ጋር ምን አለ ይላል ካለ፣ ሄደችና ለአገልጋዮች የሚላችሁን ሁሉ አድርጉ ማለት ነው። የሚላቸው ምንድነው ብላችሁ ስትጠይቁ፣ ውሃ ሙሉ ነው ውሃ ሙሉ ይላል አላሉም ውሃሙሉ ይላል። የጅል ስራ ነው። ወይን ጠጅ ላለቀበት ውሃ ሙሉ ይላል አላሉ። ከጸለይክ በኋላ በጣም የሚገርም ነገር ልንገርህ፣ የጠየቀው እንዲፈጸምልህ፣ የተጠየቀውን መፈጸም ግዴታ። ጠይቀሃል፣ አንተ እግዚአብሔር እንዲያደርግልህ፣ እግዚአብሔር ደግሞ አንተን የሚጠይቅ ነገር አርግም። ለምሳሌ ስጡ አለ ጌታ፣ ይሰጣችኋል። እባክህ አንተ ስምድ ነው የምትፈልገው፣ አንተ መሰብሰብ አንተ መሰብሰብ በጣም የምትወደው የቤት እንስሳ ምንድን ነው? ካንጋሮ ካንካሩ ስጡ አለ እግዚአብሔር ቃል ሲናገር ይሰጣችኋል። ለምሳሌ ልንገር፣ እግዚአብሔር ስጠኝ ብለህ ብትጸልይ ስጠኝ ስጠኝ ስጠኝ ስጠኝ ብለህ ብትጸልይ አይሰጥም። ያ አስረግጬ ነግራ፣ አይሰጥም። እንዴ በለኝ፣ እጄንጭኝ እ በኢየሱስ ስም ልጅ እያልኩ ብትጸልይ፣ እኔ አረገዝኩ በጌታ በኢየሱስ ስም ብዬ ብል ለዘላለም አላረግዝ። እግዚአብሔር ካስቀመጠው መርህ ውጪ፣ ፕሪንስፕል ውጪ አይመጣም። እጄንጭኝ። ለምን እንደፈለቀው፣ ለምን በርሜል እዚህ ላጭን ማድረግስ ሲስተም የተዘረጋለት ብቻ ነው። ከዛ ውጪ ከተዘረጋው ሲስተም ውጪ ዘመንህን ትጫዋታለ እንጂ ወፍ ወፍ ይቅር እንትባሉ ይቅር በሉ። ሄድና መስዋትን ከማቅረብ በፊት ከባልንጀራ ያለህን ጉዳይ ጫርሳል እና ከነ ኮተት ከመጣስ ከነ ኮተት ትመለሳል። አለቀ። እግዚአብሔር የመራ አምላክ እንደሆነ ነው ዛሬ የምነግራችሁ። ምክንያቱም ይላችሁ መታዘዝ ያለበት ጸሎት ነው። መታዘዝ ያለበት ጸሎት ነው። የሚመለስ ጸሎት አርጉም ይላችሁን ነገር ለማን